ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የጤፍ ገበያ ነው የዋልኩት ማለት ነው። ጤፍ ዋጋ ምን ይመስላል የሚለው ልንገራችሁ። እዚ ጋር የምታዩት ቀይ ጤፍ ወይም ደግሞ ዳቦ ይባላል በሀገራችን። ዋጋው ኪሎ ዘጠና ሁለት ብር ነው ማለት ነው። አንድ ኪሎ ዘጠና ሁለት ብር፣ ዘጠኝ ሺ ሁለት መቶ ብር ኩንታሉ ይሄ ማለት ነው። ዘጠኝ ሺ ሁለት መቶ ብር ነው። እዚ ጋር ደግሞ እዚ ጋር ስታዩ ደግሞ ነጩ ጤፍ እዚህ ጋር ደግሞ ነጭ ጤፍ ነው ማለት ነው። ዋጋው አስር ሺህ ብር ነው ኩንታል። አንድ ኪሎ መቶ ብር ማለት ነው። ምንም አይነት እንትን የሌለው ቅናሽ ምናምን የለውም። መቶ ብር ነጭ ጤፍ መቶ ብር፣ ቀይ ጤፍ ዘጠና ሁለት ብር ማለት ነው። ያው የጤፍ ዋጋ ይሄንን ይመስላል። ቀጣይ ደግሞ የሌላ እህሎችን ዋጋ እነግራችኋለሁ ማለት ነው። ይሄን ይመስላል። በእርግጥ ጤፍ ብዙ ደረጃዎች አሉት። አሁን ከዚህ የቀነሰ ጤፍ አለ፣ ከዚህ ቀነስ የሚል ከዚህም ቢሆን የቀነሰ አለ። ግን ይሄ አንደኛ የሚባለው ነው አሁን ባለው የገበያ